ከመቼ ሆኖ ግን እዚያ ዓይነት ምናምን ሲያወጣ ወሬ እኮ ገርሞኛል። አንዷስ ደግሞ ቅድም እያየኋት ማለት ነው፣ ስማ ሞባይል ይዛ። እሱ እኮ በአስራ ሁለት ዓመት እኮ ፖለቲከኛ ነው እኮ ሞባይሉ ላይ ይዞ ያነባል። እንዳው በአስራ ሁለት ዓመቱ ሞባይል ነበረ? ወይኔ ታድለ እውነት ምን እና እኮ እሷ በአስራ አራት ዓመቷ የሰው ባልሰጥ ቀማ አይኖረችው። እኛ በአስራ አራት ዓመት ለህዝብ ድምፅ የምትሆን ጀግና ነው። ማርያምን እሷ በ14 እኔ ብላችኋሉ። እኔ ሰትባት ነኩኝ ይሻላችኋል። ማርያም ከጀመርኩኝ በጣም ነው የማወራው። ስንት ጊዜ ተናገር ያለው እና ፕሬዚደንት ማሜ፣ እዚህ ቤት ለመግባት አንበሳ ወርደ ነው የምትገባው። አረ አንበሳ ወርደ ግባ፣ ማሜ፣ አስገባሃለሁ አንበሳ ከወረድክ። ሴትዮዋ ግን አውቀሻታል ማን እንደሆነች ሴትዮዋ እቺ በአስራ አራት ዓመቱ ቴሌፎን ይዞ ሀውዚ ወአራላቃት ሙ እዛ ስታወራ ነው ማየት የእህቴን ባል ጓደኛን ባል ይወደኛል እሷን አይወዳትን ብላ አንድ ጊዜ መታ ነበረችው ኳኝ እና ከእንደዚህ አይነት ሰው ከእንደዚህ አይነት ነገር ከሚያወራ ሰው ጥሩ ነገር ጠብቀት ነበር ታዲያ አንድ ጊዜ ግን ማርያምን ከፈጣሪ ጋር መነካከት አልፈልግም እንጂ አይገርምም እማማ ሮማን እማማ ሮማን ብቻ ናቸው ለአንተ ሲያግዙ የሰማሁት ከእማማ ሮማን ውጭ ሁሉ ሲሰድብ ነበር አንቺ ወይዘሮ ሮማን ወጣት ነች አራዳ ነች ሁሉ ነገር ይገባታል እንዴ በስነስት ፍሪደም ያደገች ልጅ ነች እነዚህ ከዒላ ወደ ቤት ከቤት ወደ ዒላ ሚሪ ነበር ምን ያውቁታል ዒላ ከቃልሻ ጉድጓድ ምንድን ነው ዒላ ኢላ ምንድን ነው ብሮ? ኢላ ኢላ ማለት ነው ጋይስ? ተጋሩ ባን ኢላ ታይ ማለት ነው። አሁን እኔም ትግራዊት ነኝ ኢላ እንኳን ምን እንደሆነ አላውቅም። ኢላ ምንድን ነው ወይ? አው ጎንደሬዋ፣ ሰጡኝ ደስ ነው የሚለኝ ፕላስ ጎንደሪ አንዳንድ ጀግና ሰው ስዑድ ዓረብ ሂዶ ከብት ጠብቆ የሰው ቤት አጽድቶ ቤተሰቡን ይቀይራል። ቤት ይገዛል፣ መሬት ይገዛል። እነዚህ ደግሞ ዩሮፕ አሜሪካ ላይ ተቀምጠው ስለ ሰው ማውራት ትወንድ ፎር ሃውርስ። መጨረሻ ላይ ሲጨንቃት እኮ መኪና ገዝታ አይሰጠችው? ተቀደሸ የውሃ ጉድጓድ ማለት ነው ኢላ ማለት ያው ኦኬ አሁን ከኢላ ወደ ቤት ስትል ከጉድጓድ ውሃ የተሸከሙ ወደ ቤታቸው ከቤታቸው ወደ ጉድጓድ ውሃ ነው የሚሄዱት ምክንያቱም አህያ ጥቅም የለውም ሌላ ለመጫን እንጂ ማረን የሆን ማኛ ማለት ደማ አህያ የአህያ መጨረሻ ነው የአህያን ክብርማ አትስጠው ተው አትሊስት አህያ ኢየሱስ ኢየሱስ ክርስቶስን ተሸክማ ተጉዛለች ክብር አላት አህያ አትሊስት የአህያን ክብርማ አትስጠው ለእሱ ወዴት ወዴት ትናንትና ምን ምን ሲሰማው መሰለሽ? ዶዛ በባይዶ በሰፊ አርገ ዩቱብ ላይ ገልጫዋል። በኋላ ፖስት አርገዋለሁ። ባለፈው ምን ሲል ነበር ትግራዋይ ሆነ ማለት ነው ለአማራ ከሁለት ዓመት ነው ከሶስት ዓመት በፊት ሰደፊ ትግራይ ክልል ላይ ህወሀት መጥቶ የማይካድራ ህዝብን ገደለ ብሎ ሲያወራ ኖሮ ውሸት ነው። የአማራ ፋንን ይገደሉ ሲል አልነበረ ከሁለት ዓመት ሶስት ዓመት ማንም አይዋሽም እዚህ አለው። አማራ ብትሆን ትግራ ብትሆን ራ ዮኒማኛን ነገር ያለው ቲክታክ ላይ ነው ፌስቡክ ላይ ነው የማውቀው ከጦርነቱ በፊት ያው የሚያወራው ነገር ያስቀኝ ነበር ምናምን። እሱ ጂጂ ምናምን ፌስቡክ ላይ ነው የማውቃቸው። ዮኒማኛን ሳደብ የጀመርኩት ለመጀመሪያ ጊዜ ሁለት ሺህ ሀያ አንድ ላይ ትግራይ ላይ ሴቶች ሲደፈሩ ውሸት ነው ያለቀን ነው ሁልሽም። እዚህ ጋር ምናልባት ላትሰሚ ይቻለች ከአይኔ እንኳን እሱ ትግራይ ላይ ሴቶች ሲደፈሩ ውሸት ነው ብሎ የሳቀ ልጅ ነው። ያኔ ጀምሮ ከ2021 ጀምሮ ነው የሆነ የማኛውን መስደብ የጀመርኩትን ማንም ሰው ሳይጀምር መስደብ እሱ ማለት ነው ቢኮዝ ውሸት ነ